አዲስ ቪዲዮ መጥቻለሁ ይሄንን ቪዲዮ በላይክ ጀምሮ፣ እንኳን ደስ ያላችሁ በመጀመሪያ ኪራና ጽናት ተሞሸሩ። ነገር ግን ጽናቴ ትንሽ ከፍቷታል። የከፋትን ምክንያት በሰርጌ ላይ አባቴ ያለ መገኘቱ ቢከፋኝም፣ ነገር ግን ኪራን ማጣት አልፈልግም፣ ቃሌንም ማጠፍ አልፈልግም። በጣም ስለምወደውና ስለማፈቅረው ግዴታ ማግባት አለብኝ፣ ከሱ ጋር መኖር አለብኝ፣ ያለሱ ህይወቴ ባዶ ነው እያለች ጽናት ወስና አቅዳ እንዲሁም ኪራም በደስታ ጽናትን በደስታ ሚዜዎችን በደስታ ፍንድቅ ድቅድቅ እያሉ ነው። የኪራ አባትም በጣም ደስተኛ ሆነዋል። ሰላም ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ። ዛሬ በጣም ደስ ብሎኛል። እንዲሁም አገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም የጽናትና የኪራ ደስታ ያስደስታችሁ። ፕሊስ ይህን ቪዲዮ በላይክ ጀምሩ በጣም ነው ደስ ያለኝ ዛሬ በጣም ነው ደስ ያለኝ ምክንያቱም ከዚህ በፊት ብዙ ነገሮች ቢፈጠሩም ብዙ ብዙ ነገሮች ጽናትን ቢያጋጥሟትም ነገር ግን ዛሬ ላይ ተቀይራለች አረ በጣም ደስ ብሎኛል የጽናት መቀየር በጣም አስደስቶኛል እስኪ እናንተስ ምን ተሰማችሁ እንደተለመደው አስቴታችሁን በኮሜንት አስቀምጡ ማለት ነው ምክንያቱም ሁላችንም በዚህ ምክንያቱም ከዚህ በፊት ሁላችንም እንዲህ ኪራና ጽናትማ መጋባት አለባቸው እንደ የፈለገ ነገር ይሁን ስንል ነበር። አሁን ይኸው ተሳክቷል። በጣም ደስ ይላል። የኪራ አባት በጣም ደስ ብሏቸዋል። እንዲሁም ደግሞ ጽናትና ኪራ በቃ ምን ልበላችሁ በደስታ ፍንድቅድቅድቅ እያሉ ነው። ይሄ ቀን አስባችሁታል? ከስንት ጊዜ በኋላ ነው ይሄ ነገር የተሳካላቸው። እናም ጽናቴ ያም ሆኖ ሳለ አባቴን ደውዬ መጠየቅ አለብኝ ብላ ነበር። ስልክ ደውላ አባቷን ስትጠይቅ አይ ልጄ፣ እኔ እኮ ይሄ ነገር እኮ እኔ ከዚህም በፊት ማቅ ነበረ ትምህርትሽን እንደማትማሪም እኮ እኔ በደንብ አድርጌ ነው የማውቀው አሉ ማለት ነው። እናም ደነገጠች። ብትደነግጥም ዞራ ዞራ ጽናት ይሄ ሰርግ እንዲሳካላት እና ኪራን አግብታ በቃ ዘና ብላ መኖር ነው የምትፈልገው። ለደቂቃ ለሰከንድ ኪራን ማጣት እንደማትፈልግ ሁላችንም ጠንቅቀን እናውቃለን። በጣም ትወዷለች፣ በጣም ታፈቅረዋለች። ኪራም እንደዛው ሁለቱም በጣም ነው የሚዋደዱት። እናም በመጀመሪያ የኪራ አባት ኪራን በዚች በሶስት ቀን መጋባት አለባችሁ ብሎ ሲናገር በጣም ደነገጠ። ወይኔ የጽና አባት የጽናት አባት እሽል ይሁን እምቢ ካለስ እንዴት ነው የምሆነው? እኔ በድጋሜ ማዘን አልፈልግም። እኔ በድጋሜ መከፋት አልፈልግም። ጽናትንም ማሳዘን አልፈልግም። ነገር ግን አባዬ እስኪ ትንሽ ቆይ ቢለውም ነገር ግን የኪራ አባት አይ፣ በፍጹም እኔ መቆየት አልችልም። እናንተ ሁለታችሁ በፍጥነት መጋባት አለባችሁ በዚህ በሶስት ቀን። አስብበት ልጄ ቢለውም፣ እንዴ አባ፣ እንዴ በጣም እኮ እኔ እኮ ባገባት ደስ ይለኛል። ግን እኮ ቸኮልን እኮ አባ እንዴ፣ ለምንድነው የማትረዳኝ? በጣም እኮ ቸኮልን ሲል፣ እኔ ሁሉንም ነገር እኔ ነኝ የማስተካክለው፣ ቤቱንም ዝንጥ አረጋለው፣ ፏፍክት ነው የማረገው። ችግር የለም ልጄ፣ አያሳስብክ የኪራ አባት ሲሉ እናም ኪራ በጣም ደስተኛ ቢሆንም ለጽናት ሲያዝንላት ነበረ። ምክንያቱም ሁላችንም እንደምናውቀው ጽናት ተማሪ እንደሆነች እንጂ እንደዚህ ማግባት እንዳለባት ፍቅረኛ እንዳለባት የጽናት አባት አያውቁም ከዚህ በፊት። ነገር ግን በባለፈው በመጡበት ሰዓት የምታስታውሱ ከሆነ በመጡበት ሰዓት ደረጃው ላይ ሆነው ሲከራከሩ ነበረ ሲያወሩ ነበረ። እናም ከደረጃው እታች የ ጽናት አባት ቁጭ ብለው ሲያዳምጡ ነበረ። ጽናት ግን አላወቀችም። ነገር ግን የጽናት አባት ሁሉንም ነገር አውቀዋል፣ ሰምተዋል። እና ሰምተው እንዳልሰሙ አውቀውም እንዳላወቁ አስመስለው ወደ ሀገራቸው በሰላም ተመለሱ። ነገር ግን አሁን ላይ ምን አለች? ለእምሩና ለሰኒል አማከረቻቸው። የኪራ አባት ተጋቡ እያሉ ነው። እናም አስበሽ ማታ ነገርኝ፣ እስከ ማታ ጊዜ ሰጥቼሻለሁ አስበሽ ልጅ አሳውቂኝ ብለው፣ እነሱም ለጽናት ሲነግሯት ከዛ የኪራ አባት እንደው ጌታ ሆይ እንደው እሺ ትለኝ ይሁን ይህ ነገር ይሳካ ይሁን ምክንያቱም አስቱዬ እየታመመች ነው። እንዴት ማድረግ አለብኝ ብለው በጣም ተጨንቀዋል የኪራ አባት ምክንያቱም ይሄ ነገር እንደ ድንገት ነው የሆነው በሶስት ቀን ማለት አስባችሁታል በጣም ከበድ ይላል ትንሽ በእርግጥ እነሱ ቢዋደዱም ቢፋቀሩ በሶስት ቀን ውስጥ ትሞሸራላችሁ ሲባል ትንሽ ከበድ ይላል እናም ግራ ተጋባች አይ ጋሽ ይሄማ ሊሆን አይችልም እንዴት ነው ማረገው ብላ መልሳ ስጠይቅ የኪራ አባት ደግሞ እሺ እስከ ማታ አስቢበት ከዛ ማታ አሳውቂኝ ሲሏት ቀጥታ ምሩንና ሰኔን ሲጠይቃቸው እንዴ እኔ በርበሬ እቀነጥሳለሁ ተገኝቶ ነው እንዴ ምን አስበሽ ነው ጽናት ደግሞ እንዴ አረ በጣም አሪፍ ሀሳብ ነው እሺ ቢያቸው እንጂ አሉ ከዛም ምሩም አረ ጽናት ምን አስበሽ ነው በድጋሜ ማዘን ትፈልጊያለሽ እንዴ እሺ በያቸው ስትል ከዛም፣ እንዲህ ጽናት ደግሞ እንዴ፣ ምሩ አባቴስ? የአባቴ ደስታስ? አባቴ ቢከፋብኝስ? እኔ ለራሴ ደስታ እያልኩኝ ራስ ወዳጅ ብሆንስ? እንዲህ ምን አስበሽ ነው ምሩ ብትላትም ምሩ ምን ብላን የመለሰችላት፣ ረ ጽናት እንዲህ መልካም አባትና የሚያስብ አባት እኮ ነው ያለሽ። አሁኑኑ ስልክ ደውለሽ ንገሪያቸው፣ እንደውም ደስ ነው የሚላቸው፣ እርግጠኛ ነኝ አለች ምሩ። አያቸው አንዳንዴ መልካም ጓደኛ ይስጣችሁ ምለው ለዚህ ለዚህ ነው። እና ያማከረቻቸው ጓደኞቿ አበረታቷት፣ ሚዜዎቿ አበረታቷት፣ ደስ አይሉ። እናም ከዛም ሲያበረታቷት መጣች ተመልሳ ወደ ቤት፣ መታ አልጋው ለቁጭ ብላ ስልክ ልደውል ስትል፣ ኪራ እንዳጋጣሚ ገባ። ገባና ጽናቴ፣ እንዴት አለሽልኝ ሲላት፣ ደህና ነኝ ግን እኮ ለአባዬ ልደውል ስል መጣክ ስትለው፣ ደውለሽ ነገርሻቸው ሲል፣ አይ አሁን ገና ልነግራቸው ነው አለች። እና አሁን ገና ልነግር ነው ለአባቴ ስትል፣ እሽ በቃ ጽናቴ እሽ እንደሚሉ ተስፋ አደርጋለሁ አለኪራም እናም እሺ አለች ስደውል እኔ እኮ ከመንገድሽ በፊት ሁሉን ነገር ልጅ አውቃለሁ፣ ያለመማርሽንም አውቃለሁ፣ ሁሉንም ነገር ተረድቼሻለሁ አሉ ማለት ነው። ነገር ግን እኮ በባለፈው የጽናት አባት በመጡበት ሰዓት ጠርጥረው ነበረ፣ የውሸት ትምህርት እያለች ሄዳ እየተመለሰች ስትመጣ፣ የውሸት ውጭ እየዋለች ዩኒፎርም ለብሳ ስትመለስ ሁላ የጽናት አባት ጠንቅቀው ያውቃሉ። ነገር ግን እሷ አላወቀችም፣ የሚገርማችሁ ነገር እና ለማስፈቀድ ስልክ ስደውል አይ ልጄ እኔ ኮ አውቃለሁኝ ሁሉን ነገር ኮ ተረድቼሻለሁኝ አንቺ ባነግርኝም እኔ ቀድሜ ያውቃለሁ ብለው የጽናት አባት ፈቀዱ። እንዲሁም የኪራ አባት ደግሞ ዛሬ ነገ ሳልል ነው እኔ ሽማግሌ የምልከው፣ በዚህ በሶስት ቀን ውስጥ ኪራ፣ ለእናትህ ስትል ይሄ ሰርግ መጠናቀቅ አለበት ሲሉ እንዴ፣ ቆይ እናት ምን ሆና ነው? የሆነ የተደበቀ አይነት ሚስጥር እንዳለ ነው ኪራ የሚገባው ምን ሆና ነው ብሎ አባቱን ሲጠይቀው የኪራ አባትም አይ፣ ምንም ያንተን ደስታ እኮ አስቱዬ እንዴት እንደሚያስደስታት ብለው ተናገሩ። ነገር ግን የኪራ አባት ትንሽ ግራ የተጋቡት ነገር በጣም በጣም ስለታመመች የኪራ እናት ስለታመመች እየሰጉ ነው፣ በጣም ስጋት ውስጥ ናቸው። እናም አሁን አስቱዬም ትመጣለች እናትህም ስለምትመጣ ይሄ ሰርግ መጠናቀቅ አለበት እናም እናትህ እኮ ያንተ ደስታ እንዴት እንደሚያስደስታት ብለው የኪራ አባት ለኪራ መለሱለት እንደዛ ነው እንዲያ አባዬ አዎ እኮ እማዬ እኮ የኔ ደስታ ያስደስታታል እሽ በቃ ችግር የለም ግን ጽናት ምናልባት እሽ ካላለችስ ቢል ችግር የለም እኔ ለእሷ ሄጄ እነግራታለሁ አሳምናታለሁ አሉ ማለት ነው ያው ቀጥታ ሄደው ጽናትንም አስቢበት አሏት። ጽናትም ደግሞ እሽን ያለችው እምቢ አላለችም፣ ደስ የሚለው ነገር እናም ያው ትንሽ ቢከፋትም የከፋትም ምክንያት ያው በደስታ ዋ ቀን አባቷ ያለመገኘት ትንሽ ከፍቷታል። እንዲሁም ኪራም ደግሞ እናቱ ትመጣለች ተብሏል። እንደምትመጣ ተስፋ አደርጋለውኝ ይህንን ሚስጥር ግን ከእናቱ ቢሰማ እኔ ደስ ይለኛል። አሁን ላይ የኪራ አባት ሲናገሩ በቃ ሊናገሩ ይሉና ያስቀይሳሉ። ግልጽ አያረጉትም ይህንን ሰርግ ያስቸኮሉበት ምክንያት ምን እንደሆነ ይገባችኋል የኪራና ስለታመመች ይሄንን ደስታ ማየት አለባት በሚለው ነው አይኔም በአይኔ ማየት አለብኝ ሲሉ ነበር ከዚህ በፊት እናም አሁን ላይ አይናቸውን በአይናቸው ሊያዩ ነው እናም እየመጡ ነው ተብሏል ማለት ነው እንደሚመጡም ደግሞ ተስፋ አረጋለሁ ምክንያቱም ኪራን በጣም ደስተኛ እንደሚሆን ተስፋ አረጋለሁ እና ኪራ እንደውም ጽናትን አግብቶ ፈታ ዘና ብሎ መኖር ነው የሚፈልገው። ለደቂቃም ለሰከንድም ጽናትን ማጣት አይፈልግም ኪራ ማለት ነው። ጽናትን እንኳን ለትንሽ ጊዜ ራሱ ሲጣሉ ለሁለት ለሶስት ቀን ሲኮራረፉ ምን ያህል እንደሚከፋ ሁላችንም ጠንቅቀን ነው የምናውቀው ማለት ነው። እናም አሁን ላይ በጣም ደስ ብሎኛል። የጽናት ድራማ ተከታታዮች እንኳን ደስ ያላችሁ። ለዚህ ቻናል አዲስ ከሆናችሁ ፕሊስ ወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እንዲሁም አዳዲስ መረጃዎችና አዳዲስ ቪዲዮዎችን እየ በምመጣበት ሰዓት ወደ እናንተ እንዲደርስ የደውል ምልክቷን አብሮ ማለት ነው። በጣም ደስ ብሎኛል፣ በጣም ተመችቶኛል። እስኪ ከጽናት ድራማ ምን ተማራችሁ? እንደተለመዱ አስቴታችሁን በኮሜንት አስቀምጡ። በጣም መቶ ፐርሰንት ደስተኛ እንደምትሆነው እርግጠኛ ነኝ። ምክንያቱም የኪራና የጽናት መሞሸርና አንድ መሆን ሁላችንም እንደሚያስደስተኝ መቶ ፐርሰንት እኔ እርግጠኛ ነኝ። እናም ሁላችንም እኮ አብዛኞቻችንም በኮሜንት እነሱ ደስተኛ እንዲሆኑ ተጋብተው ወልደው ከብደው ማየት ነው የምንፈልገው አይደል? ይኸው ዛሬ ተሳካላቸው። ነገር ግን ከስንት ጊዜ በኋላ ከብዙ ውጣ ውረድ በኋላ ከጭቅጭቅ፣ ከጥላቻ ከስንት ጊዜ በኋላ እያችሁ ፍቅር ምን ያህል መሥዋዕት እንደሚያስከፍል በኪራና በጽናት ተረዱ ማለት ነው። እውነተኛ ፍቅር ብዙ መሥዋዕት ከከፈላችሁበት በኋላ ነገር ግን አንድ ቀን መልካም ይሆናል ማለት ነው። አያችሁ በከስንት ጭቅጭቅ ከስንት ክርክር በኋላ ነው የጽናትና የኪራ ፍቅር ውብ የሆነው። በጣም ተመችቶኛል። በጣም ደስ ብሎኛል። በጣም ወዳችኋለሁ። ለዛሬ ይዤ መጣሁት ቪዲዮ ይሄን ይመስላል። ባይ ባይ።